ሰላም ዩቱብ፣ እንዴት ናችሁ? ከዩቱብ ከሰራው በጣም ትንሽ ቆይቻለሁ። ረዘም ባለ ጊዜ እረፍት ወስጃለሁ ማለት ትችላላችሁ። በቅዱስ ካሬንታር እና ቅዱስ ቱር እና ካሬንታል በተዘጋጀ ምርጥ ምርጥ መኪና ሂዩንዳይ ሰመንት ሰመንት ምናምን ጨምርበት ብቻ ምርጥ መኪና። ዛሬ ቅዱስ አለ እዚህ ጋር ፓርኪንግ ላይ ስለማምደኝ ነው። ከቅዱስ ጋር ትንሽ እንዳረቃለን አዳርቀዋሉ ነው የሚባለው። ትንሽ ላዳርቀው ውስጥ ቅዱስ ቱር ቱርና ካሬንታል እጅግ እጅግ በጣም ቴንኪዩ እዚህ መኪና ውስጥ አስገብተኛል እና ዛሬ ደግሞ ልነዳ ነው። እናመሰግናለን፣ በአንተ ግፊት፣ በአንተ ፓወር። ቅዱስ ምን ትላቸዋለህ? ፈጣሪምንማቸውንም እዚሁ ነው ደግሞ ጭር ያለ ቦታ ነው። እንደዚህ አይነት ነገር እንትን ሲባል ጭር ያለ አካባቢው እንዳለ ጭር ያለ ነው። ጭር ያለ ነው ለምን መሰላችሁ ሌሎቻችሁም እንዳትደፉ እንደዚህ አይነት ነገር ጭር ያለ ቦታ ነው። ሄዳችሁ መለማመድ መላማመድ ያለባችሁ ገባችሁ? ከሰጪውንግ ደግሞ ግድ ነው። በኋላ አልተናገርክም ብለ በእኔ እንትን ቪዲዮ አይተ እንዳትነዳ ማለት ነው ነ ቅዱስ ቱር እና ካሬንታል ባይዘው እኔ ነድቻ ያውቃለሁ እንደዚሁ ዝም ብዬ ያለ ለማመድም፣ እናንተ ኢንስታግራም አለው፣ ቲክቶክ አለው፣ ፌስቡክ አለው፣ ወብሴት አለው። አዎ እዚህ ጋር ቁጥር አለው፣ ቁጥር አለው፣ ደውሉና፣ ፕሊስ ፕሊስ ደውላችሁ ቅዱስ ጥሩና ካሬንታን አመስግኑልኝ በእኔ ስም ማመስገን ነው። መከራየትም ከፈለጋችሁ ትችላላችሁ፣ ተከራዩ። ብቻ አያችሁ፣ እኔ ጽድት ያለ መኪና ነዳ፣ አሳውዩ መኪኖን አሳይልኝ። በቃ አይታ ይሄም ተነስ፣ ገና ኧረ ምንድን ወፍሬ ነው ግራ ገባኝ። እዛብየ ከሐቆሉ ይዘኛል። እዚህ ጋር ውፍረት፣ ይሄንን ለሚያዝ ስንት መከራ ስንት ነገር አድርጌያለሁ።

ቤልት የሚባል ነገር አለ ወይ? ቅዱስ ነው ነው ነው አር ወደ ኋላ ፓርኪንግ ነው። እሺ፣ አይደለም ኤን ማቆም ነው ማቆም። ስኮም በቃ ላይ ታደርገዋለህ። ጋር ፓርኪንግ ማቆም ነው። ፍሬን

ወስ ምንድን ነው የምታየው? እዚህ ጋር ነው ካሜራ ሳይ ያው ኮኑ ፓርኪንግ እርግጥ አድርገው እና ፍሬን

ወደዛ ጎበዝ ጎበዝ ጎበዝ፣ ቀጥ አድርግ እስኪ ጎበዝ እችኝ አንተ ይሄን እኔ። ኧረ ቅዱስ ፈራሁ፣ እባክህ ይሄን ለምርም እቴ ይሄን ይሄ አንተ ሌላ መኪና ቢኖር ያሳያል እንደ ያሳየኛል፣ ያሳያል በማን ይነዳል? እኔ አሁን እኔ ተመለስ፣ ተመለሳ። እንዴት ከራክ? ተመለስ።

ፈጣሪ ሲወደኝ እኮ አሁን ፈጣሪ እናት ይቱም ለኔ ውለታው በዛ ብዬ ፈጣሪ ክርስቶስ እዛ ጋር በቅጥቅጥ ይለማመዳሉ። እኔ በቱክሰን ዜሮ ዜሮ ያልተነዳ በቅዱስ ቱር እና ካሬንታል ደብሊው ልክ ነኝ አይደል? በምን ታውቃለህ መሰለኝ የዚህ ስትሬት እዚህ ጋር ስትደስ ይታያል ላይ ይሄ ይታያል ማለት ጫፍ ድረስ ነው ማለት ልክ እዚህ ቀጥታ የዚህን ስትሬት ይዛል ልክ ይሄኛው ስትሬት ማለት ነው አሁን ዙር ዙር ትንሽ በጣም ጥሩ ነው። ሰርቻለሁ አሪፍ። ማሪም አሪፍ አንተ ነው ሰርቀ አሪፍ። ቅርብ ማስተካከል አለብኝ። አሁን ነዳጅ ጋር ነው አይደለም። መኪና አለ ግን

እንዴልክ እ መጀመሪያ ስማኝ፣ አጥ እስቲ ፍሬን እርገጥ፣ እርገጥ ፍሬን። እንዴት ሄዳልክ? አስፈትክ ከዛ ትመለሳልክ እ እጅን ይያያልልም እንዴ

ፍሬን፣ ፍሬን ያዝ። አሁን ጮህ። ተሰጠች ቢጫ ብር። ሄድ። ፍሬን ያዝ በደምብ። እናለቀው አሁን። ነካ። በጣም ጥሩ፣ በጣም ጥሩ። ሄድ እንጂ ምን እንደምትጠብቀው። እስኪ አሁን ትንሽ ነካ አርጋት። ነካ፣ ነካ። ጠግን ያዝ፣ ጠግን ያዝ። ቅድም እንዳሳየው

አስተማሪ እንደዚህ ነው የሚያስተምረው። እኔ እኔ ሽሮ ሳስተምረው እንደዚህ ነው። አዎ አሁን ይሄንንም ደውሉና፣ አዎ ቁጥር ብዙ ሰው ኢንፎርሜሽን አልገባው፣ እንደዚህ ዓይነት መኪና ቁጥር በዚህ ጋር እናስቀምጥላችኋለን። ቅዱስ ቱርና ካሬንታልን እየደወላችሁ በሹፌር ከሆነ ሁለት ቀን ቢፈጅ ነው። እራሳችሁ ከሆነ ግን ፋይላችሁን ይዛችሁ ሁለት ሳምንት ቢፈጅ ነው ተብሏል። እና ቀድማችሁ ተናገሩ፣ እንደዛ አይነት መኪና ለመያዝ እንደኛ ፏዝ ንጣ ደግሞ እንዳታጋጩ። ያው ስርዓት ስርዓታችሁን ያዙ፣ እንዳታጋጩ ፕሊስ

ወዳችኋለሁ። የዛሬ ቪዲዮችን ይሄንን ይመስል ነበር። እንደተዝናናችሁ ና የመኪናው እውቀትም እንደጨመራችሁ እንደጨመራችሁ እንጂ ተስፋ እናደርጋለን። በዚህ አስተማሪነት በእኔ በእኔ ደግሞ ተማሪነት አመሰግናለሁ። በጣም በጣም ወዳችኋለሁ ፋሚሊ።